የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ አርባ ስድስት ላይክ በማድረግ ጀምሩት። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህ መጣ፣ መሥዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔርም በሌሊት ራእይ፣ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶችህ አምላክ እግዚአብሔር እኔ ነኝ፤ ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና። እኔ ወደ ግብፅ አብሬህ ወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ፤ ዮሴፍ እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤ ተነሳ፤ የእስራኤልም ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውን ያዕቆብንና ሕፃናቶቻቸውን ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገር ያገኙትን ከብታቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ወንዶች ልጆቻቸውና የልጆቻቸው ወንዶች ልጆች፣ ሴቶች ልጆቻቸውና የወንዶች ልጆቻቸው ሴቶች ልጆች፣ ዘሩንም ሁሉ ከእርሱ ጋር ወደ ግብፅ አስገባው። ወደ ግብፅ የገቡት የእስራኤል ልጆች ስም ይህ ነው፥ የያዕቆብ እና ልጆቹ፤ የያዕቆብ የበኩር ልጅ ሮቤል። የሮቤል ልጆች፤ ሄኖኅ፣ ፈሉሳ፣ አስሮን፣ ከርሚ። የስሞዖን ልጆች፤ ይሙኤል፣ ያሚን፣ ኦሃዲ፣ ያኪን ጾሐር፣ የከነዓናውያን ልጅ ሳኡል። የሌዊም ልጆች ጌድሶን፣ ቀዓት፣ ሜራሪ። የይሁዳም ልጆች ዔር፣ አውናን፣ ሴሎም፣ ፋሬስ፣ ዛራ፤ ዔርና አውናንም በከነዓን ምድር ሞቱ። የፋሬስ ልጆች ኤስሮም፣ ሐሙልም። የይሳኮር ልጆች ቶላ፣ ፉዋ፣ ዮብ፣ ሺምሮን። የዛብሎን ልጆች ሴሬድ፣ ኤሎን፣ ያሕልኤል። ልያ በመስጴጦምያ በሶርያ ለያዕቆብ የወለደቻቸው ልጆችና ሴቲቱ ልጇ ዲና እነዚህ ናቸው፤ ወንዶችም ሴቶችም ልጆቿ ሁሉ ሠላሳ ሦስት ነፍስ ናቸው። የጋድም ልጆች፤ ጽፎን፣ ሐጊ፣ ሹኒ፣ ኤስቦን፣ ዔሪ፣ አሮዲ፣ አርኤሊ የአሴርም ልጆች፤ ዪምና የሱዋ፣ የሱዊ፣ በሪዓ፣ እኅታቸው ሤራሕ። የበሪዓ ልጆች፤ ሔቤር፣ መልኪኤል። ላባ ለልጁ ለልያ የሰጣት የዘለፋ ልጆች እነዚህ ናቸው፤ እነዚያንም አስራ ስድስቱን ነፍስ ለያዕቆብ ወለደች። የያዕቆብ ሚስት የራሔል ልጆች ዮሴፍና ብንያም ናቸው። ለዮሴፍም በግብፅ ምድር ምናሴና ኤፍሬም ተወለዱለት። የሄልዮቱ ከተማ ካህን የጶጥፌራ ልጅ አስናት የወለደቻቸው ናቸው። የብንያምም ልጆች ቤላ፣ ቤኬር፣ አስቤል። የቤላ ልጆችም ጌራ፣ ናዕማን፣ አኪ፣ ሮስ፣ ማንፌን፣ ሑፊም። ጌራም አርድን ወለደ። ለያዕቆብ የተወለዱለት የራሔል ልጆች እነዚህ ናቸው፤ ሁሉም አስራ አራት ነፍስ ናቸው። የዳን ልጆች ሑሺም። የንፍታሌም ልጆች የህፅንኤል ጉኒ፣ ዬጽር፣ ሺሌም። ላባ ለልጁ ለራሔል የሰጣት የባላ ልጆች እነዚህ ናቸው፤ እነዚህም ለያዕቆብ ወለደችለት፤ ሁሉም ሰባት ነፍስ ናቸው። ከያዕቆብ ጋር ወደ ግብፅ የገቡት ሰዎች ሁሉ ከጉልበቱ የወጡት፣ ከልጆቹ ሚስቶች ሌላ፣ ሁላቸው ስድሳ ስድስት ናቸው። በግብፅ ምድር የተወለዱት የዮሴፍ ልጆች ሁለት ናቸው፤ ወደ ግብፅ የገቡት የያዕቆብ ቤተሰቦች ሁሉ ሰባ ናቸው። ይሁዳም በጌሤም እንደተቀበለው በፊቱ ወደ ዮሴፍ ላከ፤ ወደ ጌሤም ምድር ደረሰ። ዮሴፍም ሰረገላውን አዘጋጀ፣ አባቱን እስራኤልን ሊገናኘው ወደ ጌሤም ወጣ፤ ባየውም ጊዜ በአንገቱ ላይ ወደቀ፣ አቅፎት ረጅም ጊዜ አለቀሰ። እስራኤልም ዮሴፍን፦ አንተ ገና በሕይወት ሳለ ፊትህን አይቻለሁና አሁን ልሙት አለው። ዮሴፍም ወንድሞቹን እና የአባቱን ቤተ ሰዎች እንዲህ አላቸው፦ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ በከነዓን ምድር የነበሩት ወንድሞቼና የአባቴ ሰዎች ወደ እኔ መጠዋል እነርሱም በጌ የሚጠብቁ ሰዎች ናቸው፣ እንስሳ ያረቡ ነበርና በጎቻቸውን፣ ላሞቻቸውን፣ ያላቸውን ሁሉ አመጡ። ፈርዖን ቢጠራችሁ ተግባራችሁስ ምንድን ነው ቢላችሁ፣ በጠባቂ ሁሉ ለግብፅ ሰዎች እርኩስ ነውና በጌሤም እንድትቀመጡ እንዲህ በሉት፤ እኛ ባሪያዎችህ ከብላቴናነታችን ጀምረን እስካሁን ድረስ እኛ አባቶቻችን እንስሳ አርቢዎች ነን። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ትረካ እስከምንገናኝ መልካም ቆይ።